መጀመሪያ ወሪያችን ሄደ። ተወዳጅ አቀንቃኝ ነው፣ ከሞት ተርፏል አይኑ ላይ ግን ጉዳት ደርሶበታል። አዲስ ነጠላ ዜማም ስለለቀቀ ስለ እሱ ጉዳይ ብናወራ ብዙ ነው። እግዚአብሔር ሁለት ድል ሰጠኝ ነው እንግዲህ የሚለው ምናልባት ፎቶው ላይ ታዩታላችሁ። ተወዳጁ አቀንቃኝ ቆየን ካየ እን በሚል ዘፈኑ የአልበም ያህል ነው ድፍን ኢትዮጵያን የረበሸው እየረዳሽ ቆየን ካየን ያው እንግዲህ ሚኪ ላላ ከአስራ አምስት ቀን በፊት አካባቢ የደረሰ አደጋ ነው። እንግዲህ በፎቶ ምናልባት እያያችሁት ነው። አዎ ከሚኪ ላላ ተነስተን እንደ እንዲህ አይነት አጋጣሚ ላይ ጥንቃቄ እንድናደርግ ደወል ብናደርግለትና ትንሽ ነገር ቢነግረን ጥሩ ነው። በተለይ መወጣጫ ደረጃዎች ስንረግጥ በክረምት ወቅትም ሆነ በበጋ ጥንቃቄ ይፈልጋል። የምናደርገው ጫማ በተለይ ሻወር ቤቶች ውስጥ በነገራችን ላይ ማዘር ከስድስት ዓመት ሰባት ዓመት። የደረት ጊዜ አካባቢ ያለው ሁለት አጥንቷ በመውደቅ ሻወር ቤት ውስጥ ተንሸራታ በመውደቅ ተሰብሮ ነበር እና ከብዙ ሕክምና ጥረት በኋላ ነው የተመለሰ ኖርማል የሆነችው፣ እንጂ እንደዚህ አይነት አደጋዎች ብዙዎች ደግሞ ህይወታቸውም አልፏል በዚህ ምክንያት እና በተለይ ሻወር ቤት እንደዚህ ሴራሚኮቹ የሚያንሸራትቱ ቦታዎች ውሃ ጠብ ያለበት ቦታ ላይ ጫማዎች ስታደርጉ ቢያንስ ጫማ መምረጥ ጫማዎችን መምረጥ በጣም አስፈላጊ ነው። እስኪ ሚኪ ላላ ጋ ደውል አድርገናል። ሚኪ እንደምን አመሸ? ጌታ መሸ ሰይፊ እግዚአብሔር የተመሰገነ የሆነ አለን። ፎቶውን አየነው፣ በጣም ከባድ አደጋ እንደደረሰብህ ይገልጻልና መጀመሪያ እግዚአብሔር እንኳን አተረፈ። ሚኪ ላላ አሜን አሜን አሜን። ሰይፍ ሻይ ከደረጃ መንሸራተት ነው? ውሃ የነካው ደረጃ ነው ሚኪ አሁን እንደዛ ነገር ነው። ሲሻይ እናንተ እሱ ነው ያንሸራተተኝ። ከዛ ከስራ አጋጣሚ ሌላው ደረጃ እንትን አለኝ የተቀበለኝ እና በአይንህ ነው የወደከው? በግንባርህ? አዎ ማለት በጉልበቴ ነው ያረፍኩት፣ ግን በእጄ ሬዚስታንስ መቋቋም አልቻልኩም፣ እና እንትን አገኘኝ ማለት ጠርዙ ጠርዙ እንደውም ይሄ ሻርፕ የሆነ ደረጃ ቢሆን ከዚህም የበለጠ አደጋ ሊደርስብህ የሚችል ይመስለኛል። አዎ በጣም በጣም ሴፍ ሻይ፣ እግዚአብሔር ነው ያወጣኝ። እንዲህ አይነት አደጋዎች በተለይ ከአሁን በፊት በሌሎችም ሰዎች ደርሶ አውቃለሁ። በተለይ በኋላ በጀርባችን የምንወድቅ ከሆነና ጠርዝ ካገኘን መዳን ላይታሰብ ይችላል። በጣም ከባድ ነው። እውነት ነው። አዎ ፎቶውን እያየሁ ነው። እንደውም የሕክምና ሰዎቻችን ጥረት ታክሎበት ነው እንጂ የአይንህ ጉዳይ አሳሳቢ ወይም በጣም አደገኛ ይሆን ነበር እንደተነገረ ከሆነ። በጣም በጣም ዶክተሩ በጣም አሪፍ ዶክተር ነው የገጠመኝ። በጣም ተጠንቅቆ ነው የሰራኝ የላይኛው ሽፋሽፍቴ ነው የተቀደደው እና እሷ ደግሞ ሴንሴቲቭ ቦታ ናት እና በጥንቃቄ ነው የሰሩኝ የሰሩኝ ሰርጀሪ ተደርጎ ነበር። አዎ በዚህ አጋጣሚ ዶክተሮቹን በጣም ነው የማመሰግነው። የት ሆስፒታል ነው? ኢስታንቡል ኢትዮ ስታንቡል ሆስፒታል። ማነው? ቦሌ። ስለዚህ አሁን በአስተማማኝ ሁኔታ በቃ ድነሃል ሊባል ይችላል። አሁን የታሸገ ነው ምስል እያየን ያለ ነው፣ ተነሳልክ የታሸከ። ስለዚህ አይነት ጤነኛ ነው አሁን በደንብ እያየክ ነው። ተመስገን ተመስገን ነው። ከተፈጠረው ነገር በጣም ደስ ተመስገን እንደው ከአንተ አጋጣሚ የተነስተ ምክንያቱም ብዙ ጊዜ እንዲ አይነት አደጋዎች ሲያጋጥሙ በቃ ሌሎችም እንዳያጋጥማቸው እንዲህ መደረግ አለበት የምትለው ነገር ይኖራል። ሚኪ ማለት አሁን ያሉ ቅድም እንደተናገርከው ሰይፍሻ ይ ውሃ የሚይዙ እንትኖችን በጣም መጠንቀቅ እነዚህ ለእንደዚህ አደጋ በጣም ነው የሚያጋልጠው እና ሰዎችም ደግሞ ያንን ቦታ ቢያደርጉት አምን ጥሩ ነው ብዬ አስባለሁ። በዚህ አይን ላይ በደረሰው አደጋ ምክንያት ስራዎች እስከ ማቋረጥ ወይም ደግሞ ያስተጓጉለብህ ነገር አለ ወይንስ በረፍት ጊዜ ነው ያጋጠመ? አይ አስተጓጉለብኝ አስተጓጉለ፣ ይገርም ነው። አዎ ምን ያህል ጊዜ ከስራ ራቅክ ሚኪ? አይ ለነገሩ ብዙ አይደለም አሁን ኦልሞስት አስራ አምስተኛ ቀን እንጂ መድረክ ላይ የምትሰራቸው ስራዎች ነበሩ ወይስ የስቱዲዮ ስራዎች ነበሩ? ክለብ እጫወታለሁ፣ እነዚያን ስራዎች አስተጋግሎብኝ። ያው እንግዲህ አንዳንዴ ነገሮችን በቀጥታ ብቻ ማየት ከሆነ ነገር ላይ ሲሰውር ይሆናል። አትመመኝ አይባልም፣ አድነኝ እንጂ ከዚህም የባሰ ደግሞ ሊመጣ ይችላል። ከዚህም የባሰ ሊመጣ ይችላል። ከዛ ተነስተ እንደው እግዚአብሔር ሁለተኛ እድል ነው የሰጠኝ። ከልሎኛል፣ ጠብቆኛል ብለህ መናገር ትችላለህ። በጣም በጣም ከብዙ ነገር ነው የከለለኝ ብዬ ነው የማስበው። ከብዙ ነገር የሆነ ነገር አሳልፈውልኛል። ብቻ ደግሞ አጋጣሚው አዲስ አመት በሶስተኛው ቀን ነው፣ አዲስ አመት ባለፈው በዓል። ስለዚህ ሁለት ሺህ አስራ ስምንትን በአደጋ ብትቀበለውም ግን በሂደት ያው እንግዲህ፣ ቀለል ያለ ስለሆነ እየተሻለ ስለሆነ። አብዱኪያር እግሩን በታመመበት አጋጣሚ ወደ አምስት ዘፈኖችን ተኝቶ እንደሰራ አስታውሳለሁና አንተስ፣ የመጽሐፍ ነገር ይኖራል የልትለው? እኔ አልጻፍኩም፣ ግን ስቱዲዮን ያሳለፍኩት ሰይፍሻየ ጊዜ ከሁለት ቀን በላይ አላረፍኩኝም። ግን ስቱዲዮ ፋይናላይዝድ የማደርገው ነገር ስለነበረ አልበምኝ። ኦ፣ እንደዛ ሆነ። ስቱዲዮ አሳለፍክ? አዎ፣ እዛ ነው ያሳለፍኩ። አልበም እየሰራ ነው ሚኪ? አዎ፣ ኦሬዲ ጨርሻለሁ። መቼ? የሚጠበቅ ቀን አልቆረጥንም፣ ግን እጃችን ላይ ይዘነዋል። ሚኪ ላላ እንግዲህ እግዚአብሔር እንኳን ቀለል ያለውን አደረገልህ። አዲስ ነጠላ ዜማ ሸሞን ሟና ከቆየን ካየን በኋላ የተለቀቀ አዲስ ነጠላ ዜማ ነው። አዎ ከቆየን ካየን በኋላ ኦልሬዲ፣ ሶስት ሳምንት አራተኛ ሳምንት። ዋ ቆንጆ ነጠላ ዜማ ነው። በነገራችን ሸሞን ሟና፣ ሸሞን ሞን ለሚሉ በአጠቃላይ ለሁሉ፣ ያው ምናልባት እንግዲህ አሁን ደግሞ ኦፕራሲዮን ከተደረገልህ በኋላ ፎቶንም እንለቃለን ምክንያቱም ሰዎች አድናቂዎችህ እንዳይደነግጡ። አሁን ትንሽ ለማየት ያው አለ የስሜቱ ያየህ ሰው መቼ ምኑንክ ማለቱ አይቀርም ግን ደግሞ ደህና ነህ። ስለዚህ አሁን ወደ ስራ ተመልሰሃል፣ ወደ ክለቦችህ ወይ? አዎ ተመልሻለሁ። የት ነው የምትገኘው? የምሽት መዝናኛ አድናቂዎች፣ አርብ አልሚ ያለሁኝ፣ ማክሰኞ ቪላ ወንጃ አለው ሸሞን ዋናው መድረክ ላይ ይቀርባል። ቁስ እንግዲህ ሸሞን ዋና አድናቂዎች በየትኛው ዩቱብ ቻናል ማግኘት ይችላሉ? ሚኪላላ ዞጂያክ ዩቱብ ቻናል ላይ ማግኘት ይችላሉ። ሚኪላላ ፋዘር ምንም አላሉም የአባትህን ስም በላላ ስታረገው ያሳጣላኝ ነው ወይኔ፣ ያከታስራላኝ እኮ በጣም ሁልጊዜም እኔ ሳወራ ሚኪያስ ንጉሴልና ከዛ ሚኪ ላላ ነው። አይጣሉም? አይ፣ አይጣ በፍፁም። ስለዚህ ዩቲዩብ ቻናልህም ቀጣይዋል በሚወጣበት ሚኪያስ ንጉሴ ወይም ደግሞ ሚኪ ላላ ነው፣ ይሄ መታወቅ አለበት። ነው ሸሞን ሟናን እንጋብዛለን። በመላው ዓለም እየታየን ነው፣ እየተሰማን ነው። ሚኪ እንኳን እግዚአብሔር ጨርሶ ማረህ ብለናል። ከአደጋ አንተንም ሁላችንም የሚጠብቅ መልካም ምሽት ብለናል። እግዚአብሔር ያክብርልኝ። መልካም ምሽት በያላችሁበት ጥሩ ጊዜ። እስኪ ሸሞን ሟና እንገባበዛ ሸሞን ሟና የሚኪ ላላ አዲስ ዘፈን ከቆየን ካየን በኋላ ሸሞን ሟና